ስንት የተዘጋበት ሰው ታውቃለህ? አንዴ ሽንት ለማሸናት ምን ያህል እንደሚከፍልህ ሕክምና ዛ ይታወቃል። አንድ ጊዜ ለመሽናት ሚያን ጊዜ አስታውሳለሁ። ደሴ ላይ ሆስፒታል ቁሚ አንድ ወዳጅ ዶክተር ነበረ፣ ሰርጅን ነው። ሆስፒታሉ ተናጋ በጩኸት። አንድ ትልቅ አባት ናቸው፣ ይጩኋሉ። ሰርጅኑ ዶክተር ስድስት ሰዎች ኦፕሬሽን አድርጎ ደክሞት ይወጣል። እኔን ሲያዩ የእኔ ቅርብ ሰው እንደሆነ ሲያቁ እንደ በዓል ላይ የሆነበ ውስታዝ እባክህ እባክህ፣ አንዴ ያሸነኝ አንዴ ብቻ ያሸነኝ። አንዴ ብቻ ያስተንፍሰኝ። ዝም ብለህ እኮ ገባ ብለህ ወጥተህ የምትሸናው ሽ አላህ ይህንን ይላል ቁርአን ላይ ቅጽበታ የሆነ ዛሬ እንደ የምናየበት አይነህ ድንገት፣ ምንም ይሄው፣ እያየ እኮ ነው ይጠፋል። ይሄ ሳይዘጋ ሌንስ ይቃጠላል። ምን እንደሆነ ይወስደዋል። ይህ ጸጋ ግን ዛሬን የእናንተ እጅ ላይ ስላለ አላስተዋለውም። ዋጋ ቢከፈልበት ምን ያህል ተፈጥሮ ጥያቄ ይሄ በሚመጣበት ጊዜ ሂደህ ስትጠቀም ምን ያህል ነበር መክፈል የነበረብህ? በነፃ ሂደ ያለ አንድ ነገር ቦታ ገብተህ ስትመጣ በእኔና በአንተ ጉልበት ይመስላል፣ ግን ጉዳዩ ከዛ በላይ ነው። እቺ ግን ከኔና ከአንተ ስታልፍ ስታመልጥና ስትሄድ፣ ግን አንዴ ለመሽናት ሺዎችን ብር ትከፍላለህ። አስበው እኮ አታቅም፣ አመስግነህም አታቅም። አንድ ቀን በተፈጥሮ በቃ የራስህ መብት የራስህ ሐቅ እንደፈለክ በፈለክ ጊዜ የምታደርገው ይመስላል ይቆማል። አንዳንድ በሽታዎች አስደነግጣል። ሆስፒታል ላይ ሄደ መሆን የማይችሉ የማይመስሉ ግን የሆኑ እንዴት ሰው እንዴት እንደዚሁ ሆኖ መኖር ቻለ ትላለህ። ግን ቀይ ይመጣል። ሲመጣ አስገዳጭ ነው። አማራጭ ስለሌለህ ትችለዋለህ። ያ ሳይመጣ ግን ብዙ እድል አለ። ማድረግ የምንችላቸው ወስነን የምንሰራቸው ነገሮች ያልገቡን እነዚህ ነገሮች ይመስሉኛል። እኛ በእኛ ብልሃት፣ በእኛ ጥንካሬ፣ በእኛ አቅም፣ በእኛ አእምሮ የመሰሉን ነገሮች እነዛ ከኛ ውጭ ያሉት ወንድሞቻችንና ጓደኞቻችን፣ ወዳጆቻችን አቅሙም እውቀቱም ብልሃቱም ሳይኖራቸው ቀርተዋል ነበር። ከኛ የተሻሉ ሰዎች ይሆናሉ። ደግሞ አብዛኞቹ ግን ከእጃችሁ አምልጧል፣ ነገሮች ከእጃችሁ ወጥቷል። በጣም የሚያስደንቅ ትልልቅ ማነት የነበራቸው ሰዎች ዛሬ በሰዎች ወድቀው ብዙ ፈተናዎችን ሲያዩ ታያለን። እነዛ ሰዎች ከኔና ካንተ የሚሻሉ ነበሩ። ግን ጊዜ መጣና አላወጠው ነገሩን። ይህ ነው ያልገባን፣ ይህ እንደሚመጣ አሳታቅ ነው። ብዙ ነገሮችን ከእጄ እንዲያመልጥ የምትወስነው የምናጠፋው መስመር ስተን እየሄድን ያለ ነው። ይህን ነው ለማስተካከል መመለስ የሚፈልገው መወሰን የሚፈልገው ያ ጊዜ ሳይመጣ ያ ነገር መጥቶ ከእጄ ሳያመልጠኝ ዛሬ ላይ ምን ይችላለሁ? ምን ማድረግ ይችላለሁ? አንድ ሶሪያ ላይ የዛሬ ሀያ አራት አመት አካባቢ አስታውሳለሁኝ ሁለት ሺህ በፈረንጆች ከልዶን የሚባል ወጣት ልጅ አለ የአስራ ዘጠኝ የሀያ አንድ አመት ወጣት ነው ዩኒቨርሲቲ ተማሪ አለ ዩኒቨርሲቲ ላይ ለረፍት ጊዜ ለመዝናናት ባህር ዳር ሂዶ እየዋኘ ድንገት አለቲት ያጋጥመውና ጭንቅላቱን ይመጣዋል ደሙ ይፈሳል ደሙ ይፈሳል ሽባ ይሆናል ሽባ ይሆናል በወቅቱ ራሻ ነበር ወስደው ሕክምና ያደረጉለት። ምንም ነገር ማድረግ አልቻሉም። ሙሉ ሰውነት ኦልሞስት ዴድ ሆነ። በሙሉ ሰውነት ውስጥ አንድ ነገር ብቻ ህያው ናት፣ ምላሱ። ሌላው አካል አይንቀሳቀስም። መሳሪያ ተገጥሞለት ነው እየኖረ ያለ። ይሄ ወጣት ልጅ አስታውሳለሁኝ። እኔ አይቼዋለሁ ባይኔ። የዛሬ ሀያ አመት የሁለትና የሶስት ካምፓኒዎች የኮምፒውተር ፕሮግራመር ነበር። ሰውነቱ ኮዴድ ነው የሚሰራው በምላሱ ብቻ ነው ሲስተም ተገጥሞለት፣ ፊት ለፊቱ በምላሱ ክሊክ እያደረገ ፕሮግራም ይሰራል። እና እኔ ይህንን ምሳሌ ሆኝ የምነግራችሁ ይላል ሲናገር፣ እዛው እየተተረጎመለት። ጤነኛ የሆናችሁ ሰዎች እናንተ ወጣቶች ምክንያት የላችሁም፣ አላህ ፊት የምታቀርቡት ትችላላችሁ። እኔ በሞተ ሰውነት ውስጥ አንድ የህያው ነገር የቀረችኝ ምላሴ ብቻ ናት፣ እሷንም ደግሞ እየሰራሁባት ነው። እማትችሉት ነገር የለም፣ ትችላላችሁ።